በበጋ መስኖ ልማት አብረታች ውጤት መመዝገብ መቻሉን የምስራቅ መስቃን ወረዳ ግብርና ቢሮ አስታውቋል። ለውጤቱ መመዝገብ የባለሙያ ክትትልና የግብዓት አቅርቦት ከፍተኛ ሚና እንደነበረው አስታውቋል። ፍሬህይወት ረታ ዝርዝር አላት። አርሶ አደር ተፈራ መኮንን በምስራቅ መስቃን ወረዳ አቮካዶን በበጋ መስኖ በማልማት ለውጭ ገበያ እያቀረበ እንደሆነ ይናገራል። ይ ማሳ ስፋት ሶስት ሄክታር ነው። እዚህ ማሳ ላይ በቁጥር ደረጃ አንድ ሺ አርባ አሉ ከ1040 ላይ ወደ 310 ገደማ የኢቲንገር ዝርያ የሚባሉት ናቸው። ቀሪው ደግሞ የሀዝ ዝርያ ናቸው። ስለዚህ ከዚህ ምርት ያው የባለፈው 2016 ዓመተ ምህረት አንድ ጋሻው ከሚባል ኤክስፖርት ከሚያደግ ነጋዴ ጋር በማህበር አማካይነት ውል ገብተን ምርታችን ወደ ውጪ እየተላከ ነው። የቀበሌ ግብርና ጣቢያ ባለሙያ ራሱ እንዲህ ገብቶ አርሶ አደሩን አያገዝብ ነበር። አሁን ላይ ግን ይሄ መዋቅሮች ወደዚህ ወደ አርሶ አደሩ ቀረብ ቀረብ ካሉ ጊዜ ጀምሮ በጣም ሰፊ የሆነ አገልግሎት እያገኘን ነው። አርሶ አደሩን በዚህ ልክ ቢታገዝ ያው ለውጥ ያመጣል የሚል ሀሳብ አለ። በበጋ መስኖ ልማት በወረዳው አበረታች ውጤት መመዝገብ መቻሉን የወረዳው ግብርና ቢሮ ኃላፊ ይናገራሉ። እስከዛሬ ድረስ ባለው ከአንድ ነጥብ ሰባት ሚሊዮን ኩንታሉ ላይ ምርት ማግኘት ይችላናል በአትክልት ያማል በሽንኩርት ጥቅል ጎመን፣ አበሻ ጎመን፣ ቲማቲም፣ ሌሎችም አትክልት አይነቶች። በወረዳው ሁለት ወንዞች ብቻ ቢኖሩም አርሶ አደሩ የከርሰ ምድር ውሃን የመጠቀም ልምዱ ከፍተኛ መሆኑን ተገልጿል። እንደ ምስራቅ መስቃን ወረዳ 15 ቀበሌዎች አሉ። ከእነዚህ ቀበሌዎች በአብዛኛው በሚባል ደረጃ 14ቱን ቀበሌዎች የበጋ መስኖ በመደበኛም በስንዴም የታወቀ ነው። ይሄ ደግሞ አንደኛ የከርሰ ምድር ውሃ ነው የምንጠቀመው። ወንዞች አሉ፣ ወረዳውን አቋርጦ ቀበሌዎችን አቋርጦ የሚያልፉ ወንዞች አሉ። እነሱም አርሶ አደሩ እነሱም ወደ ስራ እነሱንም ይጠቀማል። በብዛት ግን አብዛኞቹ ቀበሌዎቻችን የከርሰ ምድር ውሃ ላይ ውሃ ነው የሚጠቀሙት። የከርሰ ምድር ውሃ በሞተር እየሳቡ የመጠቀም እንትና ሰፊ ግንዛቤ ያለው የቆየም ስለሆነ ማለት ነው። ለውጤቱ መመዝገብ ታዲያ የባለሙያ ክትትልና የግብአት አቅርቦት ሚና እንደነበራቸው ነው ኃላፊው የሚናገሩት። የበጋ መስኖዎች ሴንሲቲቭ ናቸው፣ እንደ ሌሎች አይደለም። ስለዚህ ይሄ ባለሙያ የራሱ ይቻላል። እያንዳንዱ በተለይ ሰብል ጥበቃው ላይ፣ ተባይና በሽታ አሰሳ ላይ በቅርብ ክትትል ያደርጋል። ሌሎች የግብአት ነው፣ በተለይ ግብአት ለአትክልት የሚጠቀሙትና ለመደበኛ ለበልግና ለመህር የሚጠቀሙ ተመሳሳይ አይደለም። ስለዚህ ለመስኖ በስፋት ይጠቀማሉ። አሁን በተለይ ከኬሚካል ጋር ተያይዞ በእኛው ዙሪያ እንሲኖም ሆኖ ቡታጅራም በቅርበት ይህን ኬሚካል ሊገኝ የሚችልበት ሁኔታ ስላለ ከዛ እየወሰዱ የሚጠቀሙበት ሁኔታ አለ። የአፈር ማዳበሪያ ደግሞ እስፔሻል በዚህ ዓመት የአፈር ማዳበሪያ ችግር ምንም አይነት የለም። በምስራቅ መስቃን ወረዳ ከሚገኙ 15 ቀበሌዎች ውስጥ 14ቱ የበጋ መስኖውን የሚያለሙ መሆናቸውን ከወረዳው የግብርና ቢሮ ያገኘነው መረጃ ያመላክታል።